ጭራሽ ተመተመጣ ቤት ሁሉን ስለሚችል ተወጣለህ ትገባለህ። ማርዬ ቆይ ምን አደረግኩኝ አሁን ደግሞ ጭራሽ ተፈንክተ። አሁንስ በጣም እያቃጠልከኝ ነው። አረ ማርዬ እኔ ከአዲስ አበባ ፀሐይ ይበልጣለሁ ማቃጥልሽ። አረ እሱ በስንት እጅ እንደሚሻል አንተማ እኮ ኤርታሌን ይሆንክብኝ። ምን ችግር አለው ታዲያ? ኤርታሌ ከሆንኩማ መቶ ሲጎበኙኝ ከገበያው አካፍልሻለሁ። ልጅ እኮ ነው የምትሆንብኝ። ቆይ ግድ የለም ለትንሽ ጊዜ ነው። እኔ አሁንስ ሚስት እየሆንሽብኝ ነው አሀ ታዲያ ውሸማህ ነኝ ማለት ነው? ንገረኝ እንጂ እያናገርኩህ እኮ ነው። እኔ ውሸማህ ነኝ እንዴ? ንገረኝ እንጂ። እሱማ በምን እድሌ እንደዚያ አጨቅጭቅኝም ነበረ። አሁን እየሄድክ ያለህበት መንገድ ጥሩ አይደለም። እኔ እኮ ትንሽ ነው ራሱ የጠጣውትማ። ምን አድርግ እንደምትይኝ እንደ በደንብ እያየሁ እኮ ነው። ለቤቴ ያለህ ክብር በጣም እየቀነሰ ነው። እኔ ቆይ ከዚህ በላይ እንዴት ነው ላከብረው የምችለው? ስገባ አታይኝም? እነዚህ ጎንበስ እስቀና ጎንበስ እስቀና እያልኩ ነው የምገባው እንዴ ምን ላርግልን ተማሪት እየተሳብኩ ልግባ እንዴ? ወይ በእናት እንዳልገባ ለመምሰል አትሞክር። አዎ አዎ፣ ነገሮች የሚታወቁት ከመሞከር ነው። ይሄ ባህሪ የሚያወጣ ከሆነ አትሞክረው። አድርገው ስሞትልሽ ልሽ ኔ ፍቅር። አሁን ቆይ ያስከፋሽ ሁለት ሰዓት ላይ መግባቴ ነው? ትናንትና ምሽት ሶስት ሰዓት ነው የገባሁት። ዛሬ ምሽት ሁለት ሰዓት መሻሻል ናታይ። አረለም ሁለት ሰዓት ለምን ለሊት ስምንት ሰዓት አገባም። እኔ ምን አገባኝ ታዲያ። ምንድን ነው ያበሳጨሽ? የት ነበርክ? ያ ሁሉ ሰዓት የት እንደነበርክ ማወቅ አለመቻሌ ነው የሚያናደኝ። ነግሬሽ አይደል፣ ታክሲ ጥጂሽ እንደነበር እና ታክሲ ብታጣ በእግር መምጣት አትችልም? ትቀንጃለሽ እንደ ያንን ሁሉ መንገድ ከዚህ እስከ ላፍቶ? እውነቱን ነው በእግር ተለፍቶ አለ። እንዴት አድርጌ ነው በእግር መመጣው? በያውም በጨለማ በፊት አፍላ ፍቅር እያለን እንደ ሰላም ተጓዥ በእግር ስንት ኪሎ ሜትር አቋርጠ ትመጣል ነበር። ያልገባሽ ነገር ይኸውልሽ፣ ያኔ እንዳሁኑ የእግረኛ ቁጥር አልጨመረም ነበር። ስለዚህ እግረኛ በዛብህና መንገዱ ተዘጋጋ። ግን ቆይ፣ ታዲያ ምን ከሌላ ሴት ጋር ፍቅር የጀመርኩ መስሎሽ ነው? ጎሽ እንኳን ከአንተ እንደበሰማሁት፣ ምኑን ከሌላ ሴት ጋር እንደምትማግጥ ነው። አረ፣ እኔ ከማንም ከሌላ ሴት ጋር አልማግጥኩም። እኔ እንደው እኔ እንደ እውነት አሁን በመግጥ ራሱ አስፈቅድሻለሁ እንጂ እንዴት ሳልነግርሽ አደርጋለሁ? እሱማ ግልጽነት እንጂ ፍቅር አይደለም እኮ። ድሮም አብሮ ያኖረኝ እኮ እሱም እኮ ነው የምልሽ። ታዲያ ለምንድን ነው ያረፈድኩት? ታክሲ ጥቼ ነው ስልሽ አላመንሽኝ እንዴ? ቆይ ታክሲ ተራ ከሆንክ አካባቢውን ፎቶ አንስተህ ላክልኝ። ስለላ ምንድን ያላክልኝ? እሱ አንስቼው ልልክልሽ ነበር እኮ ግን ደግሞ ኮኔክሽን አይሰራም። በመሀል ደግሞ ከበር ጋር ተጋጨው፣ እዚህ በዚ ወይ ዲ ነው የመታኝ። በቃ ሳይሆን ቀረ ነው። በጣም ጥሩ። ስለዚህ አነሳውን ፎቶ አሳየኝ። ማርዬ እውነት እንነጋገርና፣ እኔ ነው የምታምኙ? ፎቶን ነው የምታምኙ እንዴ? ደግሞ አንተ ምን ይታመናል? ከፈለግሽ ልቤን፣ ካልሆነ ሳምባይን ይታመናሉ።